ከደቡብ ሴሜቲክ ቋንቋ ቤተሰብ የሚመደበው የግዕዝ ቋንቋ በአክሱም ዘመን ይነገር እንደነበር መዛግብት ይጠቁማሉ። በግዕዝ የተጻፉ አብዛኛዎቹ መጽሐፍት ሃይማኖታዊ ይዘት ያላቸው ቢሆኑም የመካከለኛው ዘመን ስልጣኔን የሚያሳዩ የተለያዩ የስነ ጽሁፍ፣ የፍልስፍና፣ የሕክምና እንዲሁም የስነ ከዋክብት መጽሐፍትም በዚሁ ቋንቋ እንደሚገኙ የዘርፉ ተመራማሪዎች ይገልጻሉ። በመሆኑም የመካከለኛው ዘመን ታሪክን ለሚያጠኑ ተመራማሪዎች አሁን አሁን ቋንቋው ቀልብ እየሳበ የመጣ ይመስላል። በቶሮንቶ ዩኒቨርሲቲ በታሪክ ትምህርት ዘርፍ ዶክተር የሆኑት ፕሮፌሰር ማይክል ግሬቨርስ እንደሚናገሩት የቶሮንቶ ዩኒቨርሲቲ በቅርብና የመካከለኛው ዘመን ስልጣኔ ትምህርት ክፍል ስር በጎርጎረሳዊው ዘመን ቀመር ከጥር 2017 ጀምሮ የግዕዝ ቋንቋ መስጠት ይጀምራል። በትምህርት ክፍሉ ካሁን ቀደም አረበኛና እብራይስጥን የመሳሰሉ የሴም ቋንቋዎች እየተሰጡ መሆናቸውንም ፕሮፌሰር ማይክል ተናግረዋል። ግዕዝ የኢትዮጵያ ጥንታዊ የቤተ ክርስቲያን ቋንቋ ብቻ አይደለም፣ ከአረብኛና ከዕብራይስጥ ጋር ዝምድና ያለው ጠቃሚ ቋንቋ ነው። ይህንን ቋንቋ የሚያስተምሩት የቶሮንቶ ዩኒቨርሲቲ የቅርብና የመካከለኛው ምስራቅ ስልጣኔ የትምህርት ክፍል ሰዎች አረበኛና እብራይስጥም ያስተምራሉ። በኢትዮጵያ ታሪክ ላይ ምርምርና ጥናት ያካሄዱት ፕሮፌሰር ማይክል ግሬቨርስ በአውሮፓ ባህልና ቋንቋ ላቲን ተጽዕኖ ያለውን ያህል ግዕዝም በምስራቅ አፍሪካ ታሪክ ላይ ተጽዕኖ አለው ብለዋል። ምንም እንኳ ቋንቋው በአሁኑ ወቅት ከቤተ ክርስቲያን ውጪ ተግባቦት ላይ እየዋለ ባይሆንም የመካከለኛው ዘመን የሜዲተራኒያን ታሪክና ስልጣኔ የሚያሳዩ በርካታ ጽሑፎች እንደሚገኙ ገልጸዋል። በግዕዝ ቋንቋ የተጻፉ በግዕዝ ብቻ የምናገኛቸው የእጅ ጽሑፎች አሉ። በቀደመው ዘመን ወደ ግዕዝ የተተረጎሙ ነገር ግን መሰረታቸው የሜዲትራኒያኑ ዓለም የሆነ የጠፉና በጭራሽ ሊገኙ የማይችሉ ጽሑፎችም አሉ። እነዚህን ጽሑፎች ለማግኘት ለእኛ ከኢትዮጵያ በስተቀር ሌላ አማራጭ የለም። በመሆኑም ግዕዝን ማጥናት በቋንቋ የተጻፉ የሁለት ሺህ ዓመት ዕድሜ ያላቸውን በርካታ ጽሑፎች ላይ ምርምርና ጥናት ለማድረግ እድል የሚሰጥና ለታሪክ ምርምር ዘርፍ ከፍተኛ አስተዋጽኦ የሚያደርግ እንደሆነ ፕሮፌሰሩ ተናግረዋል። ይሁን እንጂ ቋንቋው ያለውን ጠቀሜታ ያህል ትኩረት አልተሰጠውም። በመሆኑም የቶሮንቶ ዩኒቨርሲቲ ይህንን የጥናት ተቋም በሰሜን አሜሪካ የኢትዮጵያ ጥናት ማዕከል የማድረግ ዓላማ እንዳለው ፕሮፌሰሩ ጨምረው ገልጸዋል። በተለየ ሁኔታ ተስፋ የምናደርገው እዚህ ቶሮንቶ የከፈትነው የጥናት ተቋም ወደፊት በሰሜን አሜሪካ የኢትዮጵያ ጥናት ማዕከል እንዲሆን ነው።

ለጥናት ተቋሙ በካናዳ የሚገኙ የኢትዮጵያውያን ማህበረሰብ አባላት የገንዘብ ድጋፍ ያደረጉ ሲሆን በተለይም ዘዊኬንድ በሚለው ቅጽል ስሙ የሚታወቀው ሙዚቀኛ አቤል ተስፋዬ በግሉ ሃምሳ ሺህ የካናዳ ዶላር ማበርከቱ ታውቋል። በጀርመን ሀገር በሃምቡርግ ዩኒቨርሲቲ በኢትዮጵያ ጥናቶች የትምህርት ክፍል እየተሰጠ የሚገኘው የግዕዝ ቋንቋ የቶሮንቶ ዩኒቨርሲቲ ከኢትዮጵያ ውጭ ያለ ሁለተኛው ግዕዝን የሚያስተምር ተቋም ይሆናል።